በአራዳ ክፍለ ከተማ ህጋዊ ንግድ ፍቃድን ሽፋን በማድረግ የተሰረቁ ንብረቶችን እየገዙ ሲያከማቹ የነበሩ ሁለት ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ምክትል ሳጅን ፍሬወይኒ ገብረ ጻዲቅ ያዘጋጀችውን ኢንስፔክተር መቤት ሀብታሙ እንደሚከተለው ታቀርበዋለች። ተጠርጣሪዎቹ የተሰረቁ ንብረቶችን ሲገዙና ሲያከማቹ የነበረው በአራዳ ክፍለ ከተማ ወረዳ 9ና ወረዳ 2 በተለያዩ አካባቢዎች ነው። አንደኛ ተጠርጣሪ የተሰረቁ ንብረቶችን በመግዛት ሲያከማቹ የነበረው በአራዳ ክፍለ ከተማ ወረዳ 9 አራት ኪሎ አካባቢ ኤ ክላስ ሕንፃ አካባቢ ሲሆን ሕብረተሰቡ ለፖሊስ በሰጠው መረጃ መሰረት በህግ አግባብ በሞባይል ጥገና ሱቅና በመኖሪያ ቤቱ በተደረገ ብርበራ የተለያየ ሞዴል ያላቸው ላፕቶፖችና ሌሎች ኤሌክትሮኒክስ እቃዎችን ይዞ ምርመራ እያጣ ጠንካራ እንደሚገኝ የአራት ኪሎ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን ያረጋል አሻግሬ ገልጸዋል። በደረሰን በአካባቢ ጥቆማ መሰረት ከሚሰራበት የኮምፒውተር ጥገና ውስጥ የተለያዩ ከተለያዩ ማህበረሰቦች የተሰረቀ ስልኮችንና ላፕቶፖችን ሊገዛ የሚል ጥቆማ ደርሰው ነበረ። በዛን ሰዓት በተደረገ የፍርድ ቤት ትምር የተዛዛወታል ሱቁንና መኖሪያ ቤቱ ስንበረብር ሱቁና ከመኖሪያ ቤቱ ውስጥ በርካታ ላፕቶፖች ወደ ሰላሳ ስምንት ላፕቶፖች እና ወደ ስምንት ታብሌቶች እንዲሁም ደግሞ አምስት ዴል ሞኒተር እና ዜሮ ሁለት ትንንሽ የፎቶ ካሜራዎችን እነዚህን ንብረቶች አግኝተናል። እነሱንም አግኝተን የምርመራ እያጣራን እንገኛለን። በተመሳሳይ ሁለተኛው ተጠርጣሪ ህጋዊ ንግድ ፍቃድን ሽፋን በማድረግ የተሰረቁ ንብረቶችን ሲገዛ የነበረው በአራዳ ክፍለ ከተማ ወረዳ ሁለት ልዩ ቦታው ታደሰ ቸኮል ተብሎ ከሚጠራው አካባቢ ነው። የአትክልት ተራ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ዋና ሳጅን አዲስ አለመምሩ እንደገለጹት በተጠርጣሪው ሞባይል ጥገና ሱቅ ውስጥ ላፕቶፕና ሞባይል ስልክ ይዞ ምርመራ እያጣራ እንደሚገኝ ገልጸዋል። በህጋዊ ንግድ ፍቃድ ሽፋን የተለያዩ ሞባይል ስልኮችንና ላፕቶፖችን እየገዛ የተሰረቁትን ያስቀምጣል በሚል በብረተሰብ ጥቆማ መሰረት መዝገባችን በማደራጀት የንግድ መሸጫ ሱቁን በመበርበር የተለያዩ ሞዴል ያላቸው ብዛት ስምንት የሚሆኑ ላፕቶፖችና ሁለት ታችስክሪን ሞባይል እንዲሁም የተለያየ ሁለት በተን ስልኮችን ይዘን ከነ ተጠርጣሪ ምርመራ እያጣራ እንገኛለን። ህብረተሰቡ መሰል የወንጀል ድርጊቶችን ለመከላከል በተለያየ መንገድ የተሰረቁ ንብረቶችን የሚገዙ አካላትን ሲመለከት ለፖሊስ ጥቆማ መስጠት እንዳለበት ገልጸው፣ ላፕቶፕ እና ሞባይል ስልክ ተሰርቆብኛል የሚል አካል ካለ በአራዳ ክፍለ ከተማ በአትክልት ተራ እና በአራት ኪሎ አካባቢ ፖሊስ ጣቢያዎች ትክክለኛ ማስረጃዎችን ይዞ በመቅረብ መውሰድ የሚችል መሆኑን መርማሪዎቹ አሳስበዋል።